የቀድሞ የአርሰናል አሰልጣኝ የነበሩት አርሰን ቬንገር አርሰናል በሁሉም የመጫወቻ ቦታዎች ቡድኑ ሚዛኑን የጠበቀ ነው ሲሉ ተናግረዋል። ሚኬል አርቴታ ጥሩ ቡድን ገንብቷል፣ የተሟላ ቡድን መሆኑን እየተመለከትን ነው። ዋናው ነገር የቡድኑን ሚዛን መጠበቅ ነው ያሉት ቬንገር፣ አይዛክ ወደ ሊቨርፑል ሲመጣ ሊቨርፑል ጠንካራ ይሆናል ብለን ጠብቀን ነበር፣ ነገር ግን አልሆነም። የአርሰናል የመከላከል አደረጃጀት አስገራሚ ነው። አርሰናል በጣም ጥሩ ቡድን ሆኗል ሲሉ አርሰን ቬንገር አስተያየታቸውን ሰጥተዋል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቭል ማንቸስተር እየተሻሻለ ነው ሲል ሀሳቡን አጋርቷል። ሩበን አሞሪም ተከታታይ ጨዋታዎችን እያሸነፈ ይገኛል። ቡድኑ አሁን በደንብ እየተጫወተ ነው። ከባዱን ብራይተን ማሸነፋቸው ስለ ቡድኑ ብዙ ነገር የሚነግረን አለ። ዴሊት የተለየ ተጫዋች ነው። አሞሪም እየሰራ ላለው ነገር አመስጋኝ ነኝ ሲል ጋሪ ኔቭል እንደዚሁ ሀሳቡን ገልጿል። ፒተር ክሮች አርሰናል እስከ ጥር ወር ድረስ ሊጉን እየመራ መቆየት ከቻለ የሊጉን ዋንጫ ያሳካል ሲል ተናግረዋል። ምስጋና ለአንድሪያ ቤርታ ይግባ እና ይሄ ቡድን በብዙ መንገድ አደገኛ ሆኖ ቀርቧል ጨዋታዎችን በተለያየ መንገድ ማሸነፍ የሚችል ቡድን ነው የሚለው ክራዎች አሁን ላይ ሊጉን ለማንሳት ተመራጩ ክለብ አርሰናል ነው ሚኬል አርቴታ ከማሸነፍ ውጪ አማራጭ የለውም እስከ ጥር ድረስ በመሪነቱ ከቀጠለ የፕሪምየር ሊጉን ዋንጫ ያሳካሉ ሲል ፒተር ክራዎች እንደዚሁ ሀሳቡን አጋርቷል የቀድሞ የቼልሲ ተጫዋች የነበረው ጃን ፍራንኮ ዞላ ኤንዞ ማሬስካ የሚሰራውን ነገር ማወቅ አለበት ሲል ገልጿል በሰንደርላንድ መሸነፍ ከባድ ነገር ነው አቼም ፖንክ እንዳልተጎዳ አውቃለሁ ለምን መቀየ መቀየር እንዳስፈለገው አላውቅም። ማሬስካ ጥሩ አሰልጣኝ ነው፣ ግን አንዳንዴ የሚሰራውን ማወቅ አለበት። ኤስቲቫዮ ተቀይሮ ከመግባት ይልቅ በቋሚነት ሊሰለፍ ይገባል። ካልሆነ ነገሮች ከባድ ይሆናሉ፣ ሲል ጃን ፍራንኮ ዞላ አስተያየቱን ሰጥቷል። የቶተናሙ አሰልጣኝ ቶማስ ፍራንክ አርሰናል በቆመ ኳሶች አጠቃቀም ምክንያት የሊጉን ዋንጫ ሊያነሳ ተቃርቧል፣ ሲሉ ገልጸዋል። ስለ ቡድኔ መናገር እንዳለብኝ ያውቃለሁ፣ ግን የቆመ ኳስ አጠቃቀም በጣም አስፈላጊ መሆኑን እያየን እንገኛለን። ሌሎች ክለቦችም ለመጠቀም ያስባሉ፣ የሚሳካላቸው ግን ጥቂቶች ናቸው። አርሰናል በዚህ መንገድ በቆም ኳሶች ዋንጫ ለመብላት በመንገድ ላይ ይገኛሉ ሲል ቶማስ ፍራንክ አስተያየታቸው እንደዚሁ ገልጸዋል። የቀድሞ የባርሴሎና ተጫዋች የነበረው ሰይዱ ኬታ ላሚን ያማል ራሱን በሚገባ ማሳደግ አለበት ሲል ገልጸዋል። ያማል ገና ታዳጊ ተጫዋች ነው። ራሱን ለማሳደግ ጠንክሮ መስራት አለበት። እግር ኳስ በንግግር ሳይሆን በተግባር የሚገለጽ ስፖርት ነው ሲል ኬታ ተናግረዋል። ከያማል ጋር ተያይዞ በርካታ ሀሳቦቻቸው የሚያጋሩ የቀድሞ እግር ኳስ ተጫዋቾች አሉ። ሀቬር ፓስቶሬ የያማል ባህሪ አስቸጋሪ ነው። በላማስያ ያደጉ ተጫዋቾች ባህሪያቸው ጥሩ ነው። ላሚን ያማል ከጨዋታው በፊት የሰጠው አስተያየት አልተመቸኝም፣ በሜዳ ላይም የሰራው ነገር የለም ሲል የቀድሞ የፔዥ ተጫዋች ሀቬር ፓስቶሬ እንደዚሁ ሀሳቡን ገልጿል። የአርሰናሉ ተጫዋች ብራዚላዊ ጋብርኤል ማርሲኔሊ በአርሰናል ቤት ደስተኛ መሆኑን ገልጾ በዚህ ዓመት አራት የሚደርሱ ዋንጫዎችን ማሸነፍ እንፈልጋለን ሲል ገልጿል። በአርሰናል በጣም ደስተኛ ነኝ። ሚኬል አርቴታ ድንቅ አሰልጣኝ ነው ያለው ጋብርኤል ማርቲኔሊ፣ በጣም ጥሩ የሚባል የቡድን ስብስብ አለን። በእያንዳንዱ ጨዋታ ሁሉንም ነገር ማሳካት የምንፈልግበት እድል አለ። እኛ እቅዳችን፣ በግሌም የማስበው አራት የሚደርሱ ዋንጫዎችን ማሳካት አለብን። ይሄም የሁላችንም ራዕይ ወይም ዓላማ ነው ሲል ጋብርኤል ማርቲኔሊ ተናግሯል። በአርሰናል ቤት በጣም ደስተኛ ነኝ፣ ጠንክሬ እየሰራ ነው ሲል ጋብርኤል ማርቲኔሊ ተናግሯል። አንቶኒዮ ካሳኖ የጣሊያን ሴሪኤ እጅጉን ተዳክሟል ሲል ገልጿል። ጣሊያን ሴሪኤ ከአመታት በፊት የነበረውን ተወዳጅነት አሁን እያጣ ነው የሚለው አንቶኒዮ ካሳኖ ብዙዎች በጣሊያን እግር ኳስ ውስጥ መጫወት አይፈልጉም። አሁን አሁን የነ ዥሚ ቫርዲና የነ ሉካ ሞድሪች መዳረሻ ሴሪኤ መሆኑ በጣም አስገራሚ ነው። የክለብ አመራሮች፣ የጣሊያን እግር ኳስ ፌዴሬሽን ሰዎች ጉዳዩን በትኩረት ሊመለከቱት ይገባ ሲል አንቶኒዮ ካሳኖ ገልጿል። የእንግሊዝ ፕሪምየር ሊግንና የስፔን ላ ሊጋን መመልከት የበለጠ እንደሚያስደስተው ካሳኖ ገልጿል። ከዚህ ጋርም ተይዞ በርካታ ስራዎች ይሰሩ ይገባል ሲል ካሳኖ ሀሳቡን ገልጿል። ቪቶር ፔሬራ ጫና ውስጥ ከሚገኙ የፕሪምየር ሊግ አሰልጣኞች መካከል አንዱ ናቸው። ቪቶር ፔሬራ በወልበስ አሰልጣኝነታቸው ደካማ ጊዜን እያሳለፉ ይገኛሉ። በሊጉ ከዚህ ጋር ተያይዞ ሽንፈት ማስተናገዳቸውን ተከትሎ በደጋፊዎች ዘንድ ቅሬታ መፈጠሩንና ተቋማቸውን ፔሬራ ላይ ማሰማታቸውን ተከትሎ አሰልጣኙ ሀሳባቸውን አጋርተዋል። በጣም የሚያሳዝን ነገር ነው። ወደዚህ ክለብ ስመጣ በርካታ ደጋፊዎች ስሜን እየጠሩ ይዘምሩ ነበር። አሁን ግን ነገሮች ተቀይረዋል ሲሉ ገልጸዋል። ወልብስን በጥሩ መንገድ እንዲጫወትና ውጤታማ እንዲሆን ሁላችንም በጋራ ሆነን መስራት አለብን። ነገር ግን አሁን ያለው ሁኔታ አስደሳች አይደለም። ወደ ነበርንበት ከፍታ ለመመለስ ጥረት እናደርጋለን። እመኑኝ፣ በእንግሊዝ ፕሪሜር ሊግን የመውረድ ስጋት የለብንም። ይህንን ላረጋግጥ እፈልጋለሁ። ደጋፊዎቹ ተቃውሟቸውን እረዳለሁ ሲሉ ቪቶር ፔሬራ ገልጸዋል።